ዛሬ መሰነባበትን በደንብ እንመለከታለን። ምን ይባላል ይሄ በእንግሊዝኛ ፓርቲንግ፣ ፒ ኤ አር ቲ አይ ኤን ጂ ፓርቲንግ ማለት ማለት ሴይንግ ጉድባይ ማለት ነው። ሴይንግ ጉድባይ ሰይንግ ጉድ ባይ። እንዴት ነው እንግሊዘኛ ቋንቋን፣ ሰይንግ ጉድ ባይ፣ ጂኦ ኦ ዲ ጉድ ባይ፣ ቢ ዋይ ኢ። ስለዚህ እንዴት ነው እንግሊዘኛ ቋንቋን በደንብ ከሚናገሩ ሰዎች ጋር የነሱን የእንግሊዘኛ ህግ በጠበቀ መልኩ እንዴት ነው ከነሱ ጋር ምንሰነባበተው የሚለውን በደንብ አድርገን እንመለከታለን ማለት ነው። ስለዚህ በመጀመሪያ ያው ሁላችንም እንደምናውቀው ፓርቲንግ ፒ ኤ አር ቲ አይ ኤን ጂ ፓርቲንግ ምንድን ነው ብለናል? ሴይንግ ጉድባይ ማለት ነው፣ ወይም ደግሞ ከነሱ ከእንግሊዝኛ ቋንቋ መሰናበት መሰነባበት ቻው መባባል ማለት ነው። ይሄ ፓርቲንግ ማለት እሺ። ስለዚህ ጉድባይ ማለት እንችላለን። ጉድባይ ጂ ኦ ኦ ዲ ጉድ ሃይፈን ጉድባይ ጉድ ባይ ማለት እንችላለን። ሌላው መንገድ ደግሞ ዝም ብለን ባይ ማለት እንችላለን። ቢ ዋይ ኢ ባይ ማለት እንችላለን። ባይ ባይ ማለት እንችላለን። ባይ ባይ ባይ ባይ ማለት እንችላለን። እንደገና ደግሞ ሲዩ ማለት እንችላለን። ሲዩ ማለት እንችላለን። ኦኬ እንደገና ደግሞ እነዚህ ትርጉማቸው ይገባቸዋል። ጉድባይ ቀላል ስለሆኑ ነው። ጉድባይ ደህና ሁን፣ ደህና ሁኚ፣ ደህና ሁኑ ማለት ነው። ደህና ሁን፣ ደህና ሁኚ፣ ደህና ሁኑ። ጉድባይ ባይ፣ ቻው ደህና ሁን፣ ደህና ሁኚ፣ ደህና ሁኑ ማለት ነው። ለአንድም እንዲሁም ደግሞ ከአንድ በላይ ለሆኑ ሰዎችም ይጠቅማል። ባይ ባይ የሚለውም ከነዚህ ጋር ሲዩ፣ አይሃለሁ በኋላ አይሻለሁ በኋላ በኋላ አያችኋለሁ የሚል ትርጉም ያለው ነው። እሺ እዚህ ጋር ደግሞ ሌላ እንመልከት ሲዩ ሌተር ሲዩ ሌተር ኤል ኤ ቲ ኢ አር ሲዩ ሌተር ይላሉ ዋናውን ቋንቋ ተናጋሪዎች ሲዩ ሌተር ወይም ሲዩ ሌተር ማለት ምን ማለት ነው የሚለውን ብንመለከት በአማርኛ ሲዩ ሌተር ማለት በኋላ እንገናኛለን ወይም በኋላ ቡሃላ አይ ሃለሁ አይ ሃለሁ በኋላ አይ ሃለሁ ወይም በኋላ አይሻለሁ በኋላ ወይም በኋላ አገኝሃለሁ አገኝሻለሁ፣ አይሻለሁ። ለአሁኑ ግን እዚህ ጋር ይበቃናል። በኋላ አይሃለሁ አይሻለሁ ወይም ደግሞ ፕሉራል ሲሆን ደግሞ ወይም ደግሞ በብዙ ቁጥር ሲሆን ሁለት እና ከዛ በላይ ሲሆኑ ደግሞ በኋላ አገኛችኋለሁ፣ በኋላ እንገናኛለን፣ ወይም በኋላ አያችኋለሁ ማለት ነው። አያችኋለሁ ኦኬ። ሲ ዩ ሌተር ሲ ዩ ኤስ ኢ ኢ ሲ ዩ መንዴ ኤም ኦ ኤን D A Y ስለዚህ ሰኞ አያቸዋለሁ ሰኞ አገኘሃለሁ። መንደይ ማለት ኤምኦኤን D A Y ማለት መንደይ ሰኞ ማለት ነው። ሰኞ እንገናኛለን ወይም ሰኞ አገኘሃለሁ አገኝ ሀ ለ ሁ ሰኞ አገኘሃለሁ ወይም ሰኞ አገኝሻለሁ። ሰኞ አ ገ ኝ ሻ ለሁ ወይም ሰኞ እንገናኛለን። ሰኞ እንገናኛለን ወይም ሰኞ እንተያያለን። እንገናኛለን እንግዲህ እነዚህ የሰላምታ መስጫ መንገዶች ሳይሆኑ የ መሰነባበቻ መንገዶች ናቸው። ስንሰናበት ምን ብለን ነው የምንሰናበተው? ዝም ብለን አይደለም የምንሰናበተው። ለምሳሌ ሰኞ ለመገናኘት የምናስብ ከሆነ ለምሳሌ ክፍል ተምረን አርብ ትምህርታችንን ጨርሰን ስንለያይ ከጓደኞቻችን ጋር ምን ብለን እንሰነባበታለን? ሲዩ መንደይ ሰኞ እንገናኛለን፣ ሰኞ እንገናኛለን፣ ሰኞ አገኛችኋለሁ፣ ሰኞ እንተያያለን። ሲዩ ሌተር ለምሳሌ ምሳ ሰዓት ላይ ተለያይታችሁ በኋላ የሚቀጥለው ክፍለ ጊዜ ላይ የምትገናኙ ከሆነ ሲዩ ሌተር፣ በኋላ አገኝሃለሁ፣ በኋላ አገኝሻለሁ፣ በኋላ እንገናኛለን ማለት ነው። ሲዩ ቱሞሮም ማለት ትችላላችሁ። ሲዩ ቱሞሮ፣ ሲዩ ቱሞሮ ቲ ኦ ኤም ኦ አር አር ኦ ደብሊው። ሲዩ ቱሞሮ ምን ማለት ነው? ቱሞሮ ማለት ነገ ማለት ነው። ስለዚህ ነገ አገኝሻለሁ ነጋ ይሻለሁ አይ ሻ ለሁ ወይም አገኝሻለሁ ነጋ ይሃለሁ ነገ አይ ሃ ለሁ ወይም ደግሞ ነገ እንገናኛለን እንገናኛ ለን ነገ እንገናኛለን ኦኬ። ሌላም የመሰነባበቻ መንገድ ወይም ደግሞ አለ ፓርቲንግ ሌላ ደግሞ ሌላው ደግሞ ምንድን ነው ለምሳሌ ጉድ ናይት ጉድ ናይት ጉድ ናይት ጂኦ ኤን አይ ጂ ኤች ቲ ጉድ ናይት ማለት ምን ማለት ነው መልካም መልካም ምሽት ወይም መልካም አዳር፣ ጉድ ናይት፣ መልካም አዳር፣ ደህና ደሩ ማለት ነው። ደህና ደሩ፣ ጉድ ናይት፣ መልካም አዳር ማለት ነው። ጉድ ደይ፣ ጂኦኦዲ ዲኤዋይ፣ ጉድ ደይ፣ መልካም ቀን፣ መልካም ቀን ይሁንላችሁ፣ መልካም ቀን ይሁንልህ ይሁንልሽ ይሁንላችሁ ይሁንላችሁ። ጉድ ናይት መልካም አዳር መልካም አዳር ይሁንልሽ፣ መልካም አዳር ይሁንልህ፣ መልካም ምሽት ይሁንልሽ፣ መልካም ምሽት ይሁንልህ፣ መልካም ምሽት ይሁንላችሁ ማለት ነው። ሌላም መንገድ አለ። ለምሳሌ ሃቭ ናይስ ዊክ፣ ሃቭ ኤች ኤ ቪ ኢ ሃቭ ኤ ናይስ ዊክ have a nice week ማለት ምን ማለት ነው? ወይም እንደዚህ ብለን የምንሰናበተው መቼ ነው? ላንድ ሳምንት መልካም ሳምንት ላንድ ሳምንት ከኛ ጋር የሚለዩ ሀቭ ናይስ ዊክ መልካም ሳምንት መልካም ሳምንት ይሁንልህ፣ ይሁንልሽ፣ ይሁንላችሁ ማለት ነው። ሶ have a nice time ናይስ ታይም ሀቭ ናይስ ታይም ብንል፣ ሀቭ ናይስ ታይም ብንል መልካም ጊዜ ይሁንላችሁ ማለት ነው። መልካም ጊዜ ይሁንላችሁ፣ መልካም ጊዜ ይሁንላችሁ፣ ይሁንላችሁ፣ መልካም ጊዜ ይሁንላችሁ። ሀቭ ናይስ ታይም ሀቭ ናይስ

ሀቭ ኤ ናይስ ቫኬሽን ሀቭ ናይስ ቫኬሽን ቫኬሽን፣ የእረፍት ጊዜ ስለሆነ ሀቬ ናይስ ቫኬሽን ለምሳሌ ለአንድ ሳምንት ለሁለት ሳምንት እረፍት የሚሄድን ሰው ከስራ ወይም ደግሞ ከትምህርት እረፍት ለማድረግ የሚሄድን ሰው ብታገኙ ምን ብላቸው ነው የምትሰናበቱት? ሀቭ ናይስ ቫኬሽን፣ መልካም እረፍት ይሁንልህ መልካም ረፍት ይሁንልህ መልካም ረፍት ይሁንልሽ መልካም ረፍት ይሁንልሽ መልካም ረፍት ይሁንልህ መልካም ረፍት ይሁንላችሁ። ስለዚህ እነዚህ በሙሉ እዚህ ጋር የምትመለከቱት ሰዎችን እንዴት አድርገን ቻው እንደምንል ሰዎችን እንዴት አድርገን እንደምንሰናበት ያየንበት መንገዶች ናቸው። እነዚህን በመለማመድ ሰዎቹ ለአንድ ቀን ነው የሚለዩን ወይስ ለምሽት ነው የሚለዩን ወይስ ለሳምንት ነው የሚለዩን ወይስ ደግሞ ለሁለት ሳምንት ለሶስት ሳምንት ለእረፍት ነው የሚለዩት የሚለውን ሀሳብ ካወቃችሁ በኋላ እነዚህን ነገሮች በጣም በመደጋገም ቪዲዮውን በማቆም ደግማችሁ ደጋግማችሁ መማር ትችላላችሁ። አሁን ደግሞ ሌላ ዌይስ ኦፍ ሪስፖንዲንግ የሚላለ እሱን አንድ ጊዜ እንደግመውና ይህንን ብላክቦርድ አጥፍቼ እሱን እንመለከተዋለን ማለት ነው። ብላክቦርዱን ላጥፋ ሌላ ምንድነው? ዋን ካን ሪፕላይ። ቅድም ስንሰናበት ለምሳሌ ጉድባይ ቢሉን ምንድነው መልሳችን የሚሆነው ነው። እሺ፣ ዋን ካን ሪፕላይ ኦር አንሰር፣ ዋን ካን ሪፕላይ ሪፕላይ ባይ ሴይንግ፣ ባይ ሴይንግ። ሪፕላይ ማለት መመለስ ማለት ነው። ለምሳሌ ጉድባይ ሲል እኛ ዝም አንልም ዝም ብለን አንሄድም ምንድን ነው መልሳችን የሚሆነው ጉድባይ የሚል መልስ ይኖረናል ማለት ነው ጉድባይ ጉድባይ ባይ ሲል መልሳችን ምን ይኖረናል ወይም ባይ ስትል ባይ መልሳችን ባይ ይሆናል ማለት ነው ለምሳሌ ሲዩ ሌተር ቢለን ታንኪዩ ታንክ ታንኪዩ ብቻም ማለት እንችላለን። ወይም ደግሞ ታንክ ዩ ዘ ሴም ቱ ዩ ማለትም እንችላለን። ዘ ሴም ቱ ዩ፣ ዘ ሴም ቱ ዩ። ጉድናይት ቢል ታንክ ዩ ዘ ሴም ቱ ዩ፣ አመሰግናለሁ ለአንተም መልካም ምሽት ይሁንልህ፣ ለአንቺም መልካም ምሽት ይሁንልሽ ማለት ነው። ዘ ሴም ቱ ዩ። ለምሳሌ ሀቭ ናይስ ደይ ብለን ሲሰናበተን በቀኑ መጨረሻ ላይ ሀቭ ናይስ ደይ ቀሪው ቀን ጥሩ እንዲሆን ቢመኝልን ብትመኝልን፣ ምንድን ነው መልሳችን የሚሆኑ? ታንክ ዩ ዘ ሴም ቱ ዩ ይሆናል ማለት ነው። ሌላም ደግሞ ለምሳሌ ቱ ሰምዋን ሁ ዝ ሊቪንግ ፎር ሎንግ ታይም ቱ ሰምዋን ስኦኤምኢ ሰምዋን ሁ ዝ ሊቪንግ ፎር ሎንግ ታይም ሰምዋን አር

ራሱን የቻለ የመሰናበቻ መንገድ አለው። ምን ማለት እንችላለን? ጉድባይ ጉድባይ ኦል ዘ ቤስት ጉድባይ ኤንድ ኦል ዘ ቤስት ጉድባይ ኤንድ ኦል ዘ ቤስት ምን ማለት ነው በአማርኛ? ደህና ሁን፣ መልካም ሁሉ እመኝልሃለሁ። ደህና ሁን፣ መልካምን ሁሉ ተመኘው መልካሙን ሁሉ ተመኘው ተመኘሁ። እሺ፣ ጉድባይ ኤንድ ቤስት ኦፍ ላክ ጉድባይ ኤንድ ቤስት ኦፍ ላክ ቤስት ኦፍ ላክ ኤልዩሲኬ፣ ደህና ሁን መልካሙን ሁሉ ተመኘው ጥሩ እንዲገጥምህ ተመኘሁ ጥሩ እንዲገጥምህ ተመኘሁልህ ጥሩ እንዲገጥምህ ተመኘሁልሽ ማለት እንችላለን። ለመጻፍ ያህል ደህና ሁን ወይም ደህና ሁኚ ወይም ደህና ሁኑ፣ ጥሩ እንዲገጥምህ ወይም ጥሩ እንዲገጥምሽ፣ ጥሩ እንዲገጥምህ ተመኘሁ ማለት ነው። ተመኘሁ ጥሩ እንዲገጥምህ ወይም ጥሩ እንዲገጥምሽ ተመኘው ባይ ኤንድ ቴክ ኬር ማለትም ትችላላችሁ። ባይ ኤንድ ቴክ ኬር፣ ደህና ሁኑ እየተጠነቀቅ። ደህና ሁኑ ወይም ደህና ሁኚ ወይም ደህና ሁኑ። ደህና ሁኚ እየተጠነቀቅሽ ቀቅ ሺ ደህና ሁኚ እየተጠነቀቅሽ። ደህና ሁን እየተጠነቀቅኩ ወይም እየተጠነቀቅሽ። ለዚህኛው መልስስ፣ ለምሳሌ የመጨረሻ ሪስፖንስ ፎር ሪስፖንስ ቱ ትሪ ወይም ደግሞ ለዚህ ለሦስተኛው መልስ ጉድባይ ኤንድ ኦል ደ ቤስት ቢል፣ አንድ ሰው ምን ሊሆን ይችላል? ምሳቸው ታንክ ዩ ታንክ ዩ ታንክስ ማለትም ይቻላል። ታንክስ ጉድ ባይ ኤንድ ቤስት ኦፍ ላግ ቢለን ታንክ ዩ ባባይ ኤንድ ቴክ ኬር ታንክ ዩ ታንክስ ማለት እንችላለን። እንግዲህ ዛሬ ሰዎችን እንዴት አድርገን እንደምንመለከት በዚህ አይነት መልኩ አጥንተናል። ይህንን ቪዲዮ ከተመለከታችሁ በኋላ ደግማችሁ ደጋግማችሁ እዩት። ጥያቄ ካላችሁ ኮሜንቱ ላይ ጥያቄውን ጻፉልኝ። ጥያቄ ለመመለስ ደግሞ በሌላ ቪዲዮ እመጣለሁ በዚህ የቪዲዮ ፖስት በማደርግበት የዩቲዩብ ቻናል እንደዚህ አይነት ትምህርታዊ ቪዲዮዎችን ለማግኘት የዩቲዩብ ቻናል ሰብስክራይብ የሚለውን በተን ገብታችሁ ሰብስክራይብ አድርጉ። ለሌሎች እንዲደርሳቸው ላይክ የሚለውን ወስዳችሁ ላይክ አድርጉ። ቪዲዮ ለሌሎች እንዲደርስ ያግዛል። ከዛ በተረፈ ደግማችሁ ደጋግማችሁ አጥኑ፣ ጥያቄ ጠይቁ። እኔ ዚህ ጋር አሰናብታችኋለሁ። በሚቀጥለው ጊዜ እስከማገኛችሁ አብሪሽ ነኝ ወዳችኋለሁ። ቸሩ እግዚአብሔር ይጠብቃችሁ። ቻው።